ይህንን እንስራ እስቲ። አሁን እዚጋ ምን ይላል? ስብስብ ሁለት ስብስብ ሀ ሁለት ሶስት እና አምስትን ይዟል። ስብስብ ለ ደግሞ ይህንን ይዟል። እዚህ ጋር ስብስብ ሀ ከሆነ ስብስብ ሀ የስብስብ ለ ህገኛ ነው ስብስብ ነውን ይላል ለምን ይህ ማለት ስብስብ ሀ ደስ እየለ ህገኛ ነው ስብስብ ነውን? ሁለቱም ክራይቴሪያ አለኝ። የመጀመሪያው ክራይቴሪያ ምንድን ነው? አባላትን ቼክ እናደርግ። አባላት እያንዳንዱን አባላት ሀ ውስጥ ያለው በሙሉ ለውስጥ አለ። ቼክ እናደርግ። ያ ማለት ለምሳሌ ሁለት እዚህ ጋር አለ፣ ሶስት እዚህ ጋር አለ፣ እዚህ ጋር አለ። አዎ ቼክ አደረግ። ሁለተኛው ነገር ደግሞ ቼክ የምናደርገው ሀ ከለ ጋር እኩል አለመሆኑን ቼክ እናደርግ። አዎ እኩል አይደሉም። ምክንያቱም ለ በሁለት አባላት ሀን ይበልጠዋል። ስለዚህ ህገኛ ነው ስብስብ ነው፣ አዎ እንላለን። ማለት ምክንያቱ ካለ አንደኛው ስብስብ ሀ ውስጥ ያሉት በሙሉ ስብስብ ለውስጥ ስላሉና እና ስብስብ ሀ ከለ ጋር እኩል ስላልሆነ ህገኛ ነው ስብስብ ነው እንላለን። ሁለተኛ ጥያቄ ጋር እንሂድ እስኪ። እዚህ ጋር ስብስብ መ ተ አምስትና ሰባት ከሆነ ስብስብና ንዑስ ስብስቦች ስንት አለው ይላል። አሁን እዚህ ጋር ቀደም ያልኳችሁ የስብስብነ ብዛት ነው የተጠየቀው፣ ዘርዝሩ አልተባለም። እኔ ኤክስ ነው የማደርገው፣ ብዛት ጠይቄው ከዘረዘረልኝ ኤክስ ነው የማደርገው። የጠየቁት እኔ መጠን ነው። ስለዚህ ሁለት አይለ ቁጥር ሶስት አድርጎ የሰራልኝን ተማሪ አሁን ሁለት አይለ ቁጥር ሶስት እኩል ይሆናል ስምንት ብሎ የሰራልኝን ነው የማረምለት እንጂ የዘረዘረልኝን አላረምም፣ ምክንያቱም ጥያቄው እንደዛ ስለማይል። ስብስብ ማስ ንዑስ ስብስቦች ስንት አለው ነው የሚለው። ስምንት አለው ነው። እነማናቸው አለ አላለም። እንደዚህ የገጠመኝ ስለሆነ ከዚህ በፊት ሳስተምር እንደዛ ስለገጠመኝ ነው። እዚህ ጋር ደግሞ ሁሉንም የስብስብና ንዑስ ስብስቦ ይጻፉ ይላል። አሁን ነው እንግዲህ የተጠየቃችሁት መመለስ አሁን አሁን እንግዲህ እንደ መዘርዘር ነው። አሁን እንዘርዘር በባዶ አደለ ንዑስ ስብስቦች ስላለ ባዶ፣ ከዛ አንድ በአንድ አሁን ተ ለብቻ ከዘስ አምስት ማለት በአንድ አንድ ነው የምንዘረዝረው። ቀጥሎ ሰባት ቀጥሎ በሁለት በሁለት ተንና አሁን ተንና አምስትን ተንና አምስትን ያስኩኝ ከዘስ ተንና ሰባትን ሊያስ ከዘስ አምስትና ሰባትን ሊያስ ከዘስ ራሱን በሶስት ስንሄድ እራሱ ነው የሚሆነው። ማለት ማለት አምስት እና ሰባት ከዘስ ስለዚህ ትልቁ ከርሊብሬስ ይሄ ከርሊብሬስ የዚህኛው ነው ማለት ነው። አሁን ዝምድናውን ማየት ያለባችሁ ይሄ ይሄንን የሚያቅፈው የዚህ እነኚህ ሁለቱ ሁሉንም ያቅፋሉ። ይሄ ይሄንን የሚያቅፈው ከፍ አደረኩት አይደለ? እዚህ ጋር አጥፋውና ከእንደገና አነስ አደረኩ። አዎ ስለዚህ እያንዳንዱ ያለው ውስጡ ያለው ምንድነው? አሁን ይሄ ስብስብ ነው፣ ይሄ ስብስብ ነው፣ ይሄ ስብስብ ነው። የነሱ ዘርዝሩ ከተባለ እንደዚህ መዘርዘር ነው ማለት ነው። እንደዚህ ነው የምትመልሱት ጥያቄ። በስነ ስርዓት መመለስ ነው። እዚህ ሶስተኛ ሰራ ነው። ስብስብ ህገኛ ነው ስብስቦች ስንት አለው ይላል። አሁን ደሞ ይሄ የህገኛ ነው ስብስብ እንትን የህገኛው ሁለት ኃይለ ቁጥር ሦስት ሲቀነስ አንድ ይሄ ስንት ሆነ? ስምንት ሲቀነስ አንድ ስንት ሆነ? ሰባት ነው። የተፈለገው ሁሉንም የስብስብ ህገኛ ነው ስብስቦች ጻፉ። ከዛስ በስንት ነው የምንጀምረው? በባዶ በባዱ። ከዛስ ተ ስብስብ ነው ስብስብ ተ ነው ስብስብ አምስት ነው ስብስብ ሰባት፣ እንደዛ ተብሎ ነው የሚነበበው። በሁለት ተና አምስት ተና ሰባት አምስት እና ሰባት በሶስት ህገኝ አይሆንም፣ ምክንያቱም ለራሱ ስለማይሆን ማለት ነው። ሰባት ነው ይህ ቁጥር ሰባት ነው የሚሆነው፣ አንድ ሁለት ሶስት አራት አምስት ስድስት ሰባት። ለዚህ ሰባት ነው የሚሆነው ማለት ነው። ስለዚህ ይህንን ይመስላል። ጥያቄ ቁጥር ሶስትን ስንሰራ ሰ ምንድነው እዚህ ጋር ከሆነ አሁን ስንት አባላት አለው ሰ አንድ ሁለት ሶስት አራት አምስት ስድስት ሰባት። አይኑን እያጠፋችሁ ስሩ ጥያቄ ሰሩ። እንደው አትሸወዱ ልጆች። የያዛችሁ ትምህርት ነው፣ ስራ ነው። ለእናንተ ስራችሁ ትምህርት ነው። ስለዚህ ስትሰሩ አድምታችሁ ስሩ እና ዝርክርክ አትበሉ። ስትሰሩ አይኑን እያጠፋችሁ እንደዚህ ቁጠሮት። ስትቆጥሩ አይኑን እያጠፋችሁ መቁጠር ያለባችሁ። ስለዚህ ስንት ይሆናል ማለት ነው። የዚህ ስብስብ ንዑስ ስብስቦችን ሶስት ጻፉ ይላል። አያችሁ አይደል? ለምንድነው ሶስት ያለው? የአባላቱ ብዛት አሁን እዚህ ጋር በዛ። 1 2 3 4 5 6 7 128 አባላት ነው ያለው። ይሄ 128 ንዑስ ስብስቦች ነው ያሉት። ሁለት የቁጥር 7 ስንት ነው? 128 የንዑስ ስብስቡ ብዛት 128 ነው። 128ንም ጻፉ ማለት ይከብዳል። ከዛ ውስጥ ስንት ጻፉ አለ? የዚህን ስብስብ ንዑስ ስብስቦች ሶስት ጻፉ። አሁን ግልጥ መሆን አለባችሁ። ትንሽ አባላት ያላቸውን ጻፉ። ማንን ባዶን፣ እና ባለአንዳንድ ሁለት እና እንደው ቁጥር ቁጥር በጻፍ ይሻለኛል። 3 በቃ ይበቃኛል። ያልተባላችሁትንም አትስሩ። አሁን እዚህ ጋር መተዋወያ ስምንት ስላለ እንደው በቃ መስራት እንችላለን ብላችሁ በሁለትም በሶስትም ዘርዝራችሁ እንደው ጊዜያችሁን አጠብቁ፣ ኤነርጂያችሁን ቆጥቡ። ምክንያቱም በቃ ጥያቄውን መልሳችኋል አይደል? ምን ሌላ ምን የምታገኙት ቦነስ የለ ጎበዝ የሚላችሁ የለ። የተባላችሁትን ብቻ ምክንያቱም ሌሎች ጥያቄዎች መስራት በስርዓት ብትሰሩ ይሻላል ያልተባላችሁትን ከምትሰሩ ማለት ነው። የዚህን ስብስብ ህገኛ ስብስብ አራት ጻፍ። አሁንም ምን አስጨነቀኝ እዚህ ላይ አንድ ጨምራለሁ የተባልኩትን ጉልበት መቆጠብ ነው። እ ባዶ ሁለት እ ሶስት እና አምስትን ቁጥር ይሻለኛል አልፊደል ከመሰ ይሄው በቃ አራት ጽፍ ያለው ይበቃኛል። ምክንያቱም መቶ ሀያ ሰባት ናቸው። ህገኛ ደግሞ ምክንያቱም ሁለት አይለ ቁጥር ሰባት ሲቀነስ አንድ ስለሆነ መቶ ሀያ ሰባት ነው። ከ128 ላይ አንድ ስንቀንስ ማለት ነው ይህንን ይመስላል። ቀጥሎ ደግሞ ቀጥሎ እሺ አምስተኛ ደግሞ ምንድን ነው የሚለው ከዚህ በታች ይላል። ከዚህ በታች በተሰጠው ባዶ ቦታ ውስጥ የህገኛን ስብስብ ነው ህገኛን ስብስብ አይደለም የሚለውን ምልክት አስቀምጥ፣ ነው ወይ አስቀምጭ። ስብስብ ሃ ከሰባት የሚያንሱ ብቸኛ ቁጥሮች ስብስብ ይላል። አሁን ሀን ንጻፍ እዚ ጋ ስብስብ ሀ እንበልና ብልጥ ከሰባት የሚያንስ ነው አይደል? የሚለው ከሰባት የሚያንስ ሁለት፣ ሶስት፣ አምስት ሰባት የሚያንስ ስለሚል ሰባትን አይዝም። ለደግሞ ይኸውና እዛ ጋ ተሰጥቶናል። ስለዚህ አሁን ይሄ ህገኛ ነው፣ ስብስብ ነው አይደለም፣ ነው ሁለቱንም እናስተያየው። አሁን ስብስብሀን አያችሁ አይደለ ሁለት ሶስትና አምስት ናቸው። ስብስብ ለን አያችሁ ደግሞ አንድ ሶስት አምስት ሰባት ነው። ስለዚህ ይሄንን ህገኛ ነው ስብስብ ነው አይደለም ለማለት እያንዳንዳቸው እናያለን። ሁለት የለም፣ በቃ ምንም ቼክ የምታደርጉት ነገር የለም ጊዜ እንዳታቃጥሉ፣ ምንም ሌላ ቼክ የምታደርጉት ነገር የለም። ሁለት የለም፣ በቃ ስቶፕ ማቆም ነው አሁን ሌላ ሂሳብ ላይ በጣም ቴክኒክ መጠቀም ነው እንጂ ጎበዝ የሚያስብላችሁ እንደው መስራት ስለቻላችሁ አንድን ጥያቄ አሁን እንደ አንድ ሰዓት ወስዳችሁ ስለሰራችሁ ጎበዝ አላ። እንደዛ አይደለም። ሂሳብ በፍጥነት በቴክኒክ በሆነች በአጭር ቀመር መልሷን ሰራርጋችሁ መተው ነው እንጂ እናንተዛ ስጭሩ ስለዋላችሁ ጎበዝ አትባሉም። ስለዚህ ሁለትን አየሁ የለም በቃ ዳይ አይደለም ብያልፋለሁ። ከዚህ ጋር ጊዜ ማባከን የለም። እሺ ስብስብ ሀ ማንን ይዟል? ጀከጠመነ ነ ይዟል እና ለደግሞ እነኝን ሶስቱን ይዟል። ስለዚህ ነው አይደለም ነው። እዚህ ጋር ጥያቄው ወደዚህ እንመጣለን። አሁን ከልጅ ወደ አባት ከ አለ? አዎ መ አለ? አዎ ነ አለ? አዎ ስለዚህ ሁሉም አባላት እዚህ ውስጥ ስላሉ እና ሃና ለ እኩል ስላልሆኑ ለየሃ ህገኛ ነው ስብስብ ነው በደምብ አድርጎ ነው እሺ እንቀጥል እንቀጥል እዚህ ጋ ሃ ምንድን ነው ሃ ውስጥ ያሉት አንድ ሁለት ሶስት አራት አምስት ለስ ሁለት አራት ሶስት ከዘስ ሃ የለ ልጅ ነው ወይ ነው። ሀ ከለ ተቆርጦ ነው የወጣው ወይ ወይም ደግሞ ሀ ውስጥ ያሉት በሙሉ ለውስጥ አሉ ወይ ነው ጥያቄ። እሺ ሁለት አለ። አዎ ከ ከ ኮኮ ነው እንዴ? ከሀ ነው የሚሄደው። ሀ እሺ። ሀ አንድ እዚህ ውስጥ አለ የለም። ታዲያ ምን አስለፋኝ? አንድ እዚህ ለውስጥ አለ የለም ምን አስለፋኝ ታዲያ አይደለም። እሺ እንቀጥል። ይሄ ደግሞ ምንድን ነው? ጠ ይላል ሃና። እዚህ ጋር ይሄንን በደንብ ተረዱኝ። እሺ እዚህ ጋር ይሄንን ስሰራ ይሄ ዲስክሪፕቲቭ ሜተድ ይባላል መሰለኝ፣ የዝነኛ ክፍል ላይ ትማሩታላችሁ። ስብስብን በሌላ መንገድ የምትገልጹበት ነው። ስለዚህ ስብስብ ሃን አሁን ስብስብ ሀ ጠ ማለት ይላል እዚህ ጋር ጠ የመቁጠሪያ ቁጥር አባል ሆኖ፣ ምክንያቱም በእንግሊዝ ሌተር ናቹራል ነምበርስ መቁጠሪያ ቁጥር በኤን ነው የሚወከለው፣ በመጀመሪያው ፊደል ናቹራል ነምበርስ ማለት ነው። ስለዚህ ጠ የመቁጠሪያ ቁጥር አባል ሆኖ ጠ ከአስር በታች ይለናል። ከአስር በታች የሆኑት እነማን ናቸው? ከአስር በታች የሆኑት አንድ ምክንያቱም ለምን የመቁጠሪያ ቁጥር ስለሚለን ከአንድ ነው የምንጀምረው። አንድ ሁለት ከዘ ሶስት ከዘ ነጠብጣብ ነጠብጣብ ከአስር በታች ስለሚለን ዘጠኝ እናደርጋለን። ለደግሞ እንልና እዚህ ጋር ምን እናደርጋለን? ጠ የመቁጠሪያ ቁጥር አባል ሆኖ ይላል። ጠ ከሀያ በታች ይለናል። አሁን ደግሞ ስለዚህ አንድ ሁለት ሶስት ብለን እስከ አስራ ዘጠኝ እንሄዳለን። ስለዚህ እዚህ ጋር ሀ ውስጥ ያለ በሙሉ ለውስጥ አለ። አው እንደምናየው ከሆነው ሀ ከለ ተቆርጦ ነው የወጣው ምክንያቱም እያንዳንዱ አንድ እዚህ ውስጥ አለ፣ ሁለት አለ፣ ሶስት አለ፣ ሌሎቹም እስከ ዘጠኝ ያሉት እዚህ ውስጥ ስላሉ በሙሉ ሀ እዚህ ውስጥ ነው ያለው፣ ለውስጥ አለ ማለት ነው። ስለዚህ ህገኛ ነው ስብስብ መሆን ይችላል ማለት ነው። ሀሳቡን ተረድታችኋል? አለ እዚህ ጋር